የሚጀምረው አትሌት መሰረት ደፋር በአሜሪካ ዋሽንግተን ዲሲ ሽልማት ተበረከተላት። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር አሜሪካ ዋሽንግተን ዲሲ ላይ የአፍሪካ ኢምፓክት አዋርድ በአትሌቲክሱ ላበረከተችው ከፍተኛ አስተዋጽኦ ሽልማት አበርክቶላታል። በአትሌቲክሱ የኦሎምፒክ እና ዓለም ሻምፒዮና አሸናፊ አትሌት መሰረት ደፋር በዓለም መድረክ የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ ከፍ ብሎ እንዲው ለመደብ ማድረጓን ተከትሎ የተበረከተላት መሆኑ ተጠቁሟል። በሽልማት መራ ግብሩ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን፣ የቀድሞ የፌዴሬሽኑ ፕሬዝዳንት አትሌት ደራርቱ ቱሉ ተገኝተዋል። አፍሪካ ኢምፓክት አዋርድ እስካሁን ለአራት ጊዜያት የተካሄደ ሲሆን በ2019 ረዳት ኮሚሽነር አትሌት ደራርቱ ቱሉ፣ በ2021 አትሌት ጥሩነሽ ዲባባ፣ በ2022 አትሌት ቀነኒሳ በቀለ፣ በ2023 የዲባባ ቤተሰብና አትሌት ስለሺ ስህን፣ በ2024 አትሌት ግስት አሰፋና ጉዳፍ ጸጋዬ ተሸላሚ እንደሆኑ አይዘነጋም። ሸገር ከተማ ዳግማዊ አርያን ለማስፈረም ተስማማ። በዝውውር ገበያው በንቃት እየተሳተፈ የሚገኘው ሸገር ከተማ ከ15 በላይ ተጫዋቾችን በማስፈረም ሪከርድ መያዙን ቀጥሏል። አሁን ላይ በፊት መስመር ያለባቸውን ክፍተት ለመሙላት የአጥቂ ስፍራ ተጫዋቹን ዳግማዊ አርያን ለማስፈረም ችለዋል። ዳግማዊ አርያ ያለፉትን የውድድር ዓመታት በቅዱስ ጊዮርጊስ ያሳለፈ ሲሆን በያዝነው ዓመት ውሉን አጠናቅቆ ከፈረሰኞቹ ተለያይቷል። ተጫዋቹ አሁን ላይ ወደ ፕሪምየር ሊግ አዲስ አዳጌውን ክለብ በአንድ ዓመት ውል መቀላቀሉን ሶከር ኢትዮጵያ ዘግቧል። ወደ ውጭ መረጃዎች አለፍን። ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ አለፈች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ ኬፕ ቨርዴ ኢስትዋንያን ሶስት ለባሎ ማሸነፏን ተከትሎ በታሪኳ ለመጀመሪያ ጊዜ ለ2026 ዓለም ዋንጫ ማለፏን አረጋግጣለች። በማጣሪያ ምድብ አራት ላይ የነበረችው ኬፕ ቨርዴ በዓለም ዋንጫ መሳተፍ የቻለችው ሁለተኛዋ ትንሿ አገር መሆን ችላለች። ትንሿ ደሴት ሀገር በምድቧ የነበረችውን ካሜሩንን በአራት ነጥብ በመብለጥ ካደረገቻቸው አስር ጨዋታዎች ሰባቱን በማሸነፍ በ23 ነጥብ በበላይነት አጠናቃለች። በ1975 ከፖርቱጋል ቀኝ ግዛት ነጻ የወጣችው ኬፕ ቨርዴ በቅርብ ዓመታት በእግር ኳሷ ላይ በፈጠረችው አብዮት ለትልልቅ ቡድኖች ፈተና መሆን ችላለች። የወቅቱ የብሔራዊ ቡድኑ አሰልጣኝ ቡቢስታ ቡድኑን ከተረከቡ አምስተኛ ዓመታቸው ላይ የሚገኙ ሲሆን ኬፕ ቨርዴን ከትልቁ መድረክ ጋር ለመጀመሪያ ጊዜ እንድትተዋወቅ አድርገዋታል። በዓለም ዋንጫ ማጣሪያ ጨዋታዎች ጀርመን እና ቤልጅየም ድል ሲቀናቸው፣ ፈረንሳይ ነጥብ ጣለች። ከሜዳዋ ውጭ ተጉዛ ሰሜን አየርላንድን የገጠመችው ጀርመን አንድ ለባዶ በሆነ ውጤት አሸንፋለች። የጀርመንን ብቸኛ ግብ የኒውካስትል ዩናይትድ ዋጥቂ ኒክ ቮልት ማደ በሰላሳ አንደኛው ደቂቃ አስቆጥሯል። በጨዋታው ጀርመን ሰባ በመቶ ፍጹም የኳስ ቁጥጥር ብልጫ ብትወስድም በመልሶ ማጥቃት የተጫወተችው ሰሜን አይርላንድ አደገኛ የግብ አጋጣሚዎችን በመፍጠር ተሽላለች። በተመሳሳይ ከሜዳዎች ተጉዛ ዌልስን የገጠመችው ቤልጅየም አራት ለሁለት ድል አድርጋለች። የማሸነፊያ ግቦቹን ኬቪን ደብሮይነ ሁለት በፍጹም ቅጣት ብት ሲያስቆጥር ቀሪዎቹን ግቦች ቶማስ ሙኒየር እና ሊያንድሮ ትሮሰር ከመረብ አገናኝተዋል። ጆይ ሮንደን እና ብሮድሄድ ዌልስን ከሽንፈት ያልታደጉ ግቦች አስቆጥረዋል። በሌላ የምሽቱ ጨዋታ ፈረንሳይ ሳትጠበቅ ነጥብ የጠለችበት ውጤት አስመዝግባለች። አይስላንድን የገጠመው የዲዴዴ ሾ ቡድን ሁለት ለሁለት አቻ ተለያይተዋል። የፈረንሳይን ግቦች ክሪስቶፈር ንኩንኩና ጆን ፊሊፕ ማቴታ ሲያስቆጥሩ፣ ቪክተር ፓልሰን እና ሂሊንሰን አይስላንድን አቻ ማድረግ ችለዋል። በመጨረሻ ማርቲን ኦዲጋርድ እስከ ኅዳር አጋማሽ ወደ ሜዳ አይመለስም ተባለ በተደጋጋሚ ጉዳት እየተፈተነ የሚገኘው የአርሰናሉ አማካይ ማርቲን ኦዴጋርድ ከአንድ ወር በላይ ከሜዳ እንደሚረቅ ይፋ ተደርጓል። የጉልበት ጉዳት የገጠመው የመድፈኞቹ አንበል እስከ ህዳር ወር ወደ ሜዳ እንደማይመለስ የሕክምና ባለሙያዎች ማረጋገጫ ሰጥተዋል። የ26 ዓመቱ አማካይ በእንግሊዝ ፕሪምየር ሊግ አርሰናል ከፑልሃም ክሪስታል ፓላስ፣ በርንሌ እና ሰንደርላንድ የሚያደርጋቸው ጨዋታዎች ያልፉታል። በተመሳሳይ የሰሜን ለንደኑ ክለብ በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ እና ስላቪያ ፕራ ለሚያደርጋቸው ጨዋታዎችም የቡድኑ አምበል አይደርስም ተብሏል። ኖኒ ማዱኬ፣ ካይ ሃበርዝ፣ ጋብርኤል ጄሱስ አሁንም ጉዳት ላይ ያሉ የአርሰናል ተጫዋቾች ናቸው። ሰባተኛ ሳምንቱ ላይ የደረሰውን የእንግሊዝ ፕሪምየር ሊግ መድፈኞቹ በ16 ነጥብ በመምራት ላይ ይገኛሉ።